አለማችን በየሰዓቱ በየዕለቱ የሚያስገርም የሚያስደንቅ ነገሮችን ታስተናግዳለች። ዛሬ ዓለማችን ካስተናገደችው አስገራሚ ክስተት መካከል አንዱን ልንነግራችሁ ወደድን። ስሙ ፍራንክ ታቫሬስ ይባላል። በዶሚኒካ ሪፐብሊክ የሚኖር ሰው ነው። እናትና አባቱን ገና በሕፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ሕፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳም ውስጥም ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳትም አብረውት እንዲኖሩ ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊቱ ቅርጽም የሴት መልክ የሰጠው ይህ ሰውም በገዳም ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንደማያውቁ ተናግረዋል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰውም ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። ከሴት መናኞች ጋር በገዳሙ ውስጥ ህይወቱን የቀጠለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳይታወቅበት ሰፋፊ ልብሶችን በመልበስ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳሙ ውስጥ አብራው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግረዋል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝናው በኋላ የሕይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጆቻችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላ ላ ከገዳሙ ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲቲ ሴንትራል የዶሚኒካ ብዙሃን መገናኛን ዋቢ አድርጎ ዘግቧል። ሲልቪያን ካጣት በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰውም አሁን ላይ የ73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳልፍ ያለው ብሏል። ወደ ማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃን።